ሆሳና የሚለው ቃል በዕብራይስጥ ሆሻና የሚል ሲሆን ትርጉሙም እባክህ አሁን አድን ማለት ነው። ይህ ቃል በዘመነ ብሉይ በቀደምት ነቢያት ዘንድ የተለመደ ቃል ነው። ልበ አምላክ ቅዱስ ዳዊት በመዝሙሩ 117 ከቁጥር 25 እና 26 አቤቱ እባክህ አሁን አድን፣ አቤቱ እባክህ አሁን አቅና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 ግልገል በውርንጫይቱም ተቀምጦ ወደ አንቺ ይመጣል ተብሎ ተጽፏል። ሆሳዕና ማለት መድኃኒት ወይም አቤቱ አሁን አድን ማለት ነው። በዓቢይ ጾም ስምንተኛው ከትንሣኤ አንድ ሳምንት ቀድሞ የሚከበር በዓል ሲሆን ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘጠኝ አበይት በዓላት አንዱ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ጌታችን ኢየሱስ ክርስቶስ በአህያ ጀርባ ተቀምጦ ወደ ኢየሩሳሌም ሲገባ የሚቀድሙትን እና የሚከተሉትን ህዝቡን በተለይም ህፃናትን ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው ሆሳዕና በአሪሃ በማለት ጌታችንን በክብር መቀበላቸውን የሚታወስበት በዓል ነው። ሆሳዕና የሚለው ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት በአህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘመር ይህ ሰንበት በጌትነትና በክብር በውዳሴ ቅዱስ ሆሳዕና በአርያ እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት አገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ እየተሰጠ ነው። በሌላ አነጋገር ይሄ ዕለት የጽብርት ወይም የዘንባ እሁድ ይባላል። ታሪካዊ አመጣጡም የመልካም ምኞትና የድል አድራጊነት መገለጫ ሆኖ ከደገኙ አባታችን ይስሐቅ ልደት ጋር ተያይዞ የመጣ ነው። ሳራ የወላድነትን ዕድሜዋን ከጨረሰች በኋላ ሁሉን ቻይ እግዚአብሔር ይስሐቅን ስሰጣት ዘመዶቿ በደስታ የዘንባባ ዝንጣፊ በመያዝ የጎበኛትን አምላክ አመስግነዋል። እስራኤልም ካስከፊው የግብፃውያን አገዛዝ ተላቀው ባህር ኤርትራን በደረቅ ስሻገሩ የተሰማቸውን ልዩ ደስታ የዘንባባ ዝንጣፊ በመያዝ እግዚአብሔርን አመስግነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሳቸውንም በአህያውና በኡርንጫይቱ ላይ አድርገው በዚያም ላይ ተቀምጦ ወደ ኢየሩሳሌም ገባ። ሕዝቡም ልብሳቸውን በመንገድ ላይ አነጠፉለት። ዘንባባና የጫፎችንም የዛፎችንም ጫፍ ጫፍ እየቆረጡ ሆሳሃና ለዳዊት ልጅ በእግዚአብሔር ስም የሚመጣ ብሩክ ነው ሆሳሃና በአርያም እያሉ ይጨሁ ነበር። እንኳን ለሆሳዕና በዓል በሰላም አደረሳችሁ። መልካም በዓል።